ሰላም ሰላም፣ ጤና ይስጥልን ውድ ጋት ሚዲያ ቤተሰቦች፣ እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምንቆያችሁ ዕለተ ሐሙስ ጥቅምት 27 2018 በኢትዮጵያ ዘመን አቆጣጠር፣ ኖቨምበር 6 2025 በግሪጎሪያን ካሌንደር መሰረት የጋት ዕለታዊ የዕለተ ሐሙስ የምሽት አጫጭር መረጃዎችን ወደ እናንተ ይዤ መጥቻለሁ። ቶት እንደምታደርጉት ላይክ አድርጉ፣ ሸር አድርጉ፣ ሀሳብ አስተያየታችሁን አካፍሉ ጋት ሚዲያ አንበስፋ ታክስ ደግፉ የጋት ሚዲያ ሜምበር ሁኑ። ከምንም በላይ እደግመዋል፣ ከምንም በላይ አብራችሁ ይስላላችሁ አብራችሁ ስለምትሆኑ በጋራ ሚዲያችንን ለማሳደግ ጥረት እያደረጋችሁ በመሆኑ የከበረ ምስጋና ይድረሳችሁ። በዚህ ባጫጭር ፕሮግራሜ ሶስት ወሳኝ ጉዳዮች ላይ እናተኩራለን። የመጀመሪያው መረጃዬ መቀሌ እንዴት ዋለች ወይንም ከወደ መቀሌ ምን ይሰማል የሚለውን አጫጭር መረጃዎች ሰጣችኋለሁ። ከሱ መረጃ በመቀጠል የዓለም አቀፍ መገናኛ ብዙሃን ወረራውን እንዴት እየዘገቡት ነው የሚል የሚዲያ ቅኝት የተወሰኑ ሚዲያዎች እንዴት ዘገቡት የሚለውን መረጃ ሰጣችሁ እና በመጨረሻ እስራኤል የሻዕቢያ ደጋፊ የሆነን ከ2011 ጀምሮ በአውሮፓውያን አቆጣጠር ለባለፉት 14 ዓመት አይ ቲንክ ይሄን በዚሁም መጨረስ እንችላለን። ለባለፉት 14 ዓመት እስራኤል ውስጥ ይኖር የነበረ ባለትዳር የነበረ እና አንዲት ልጅ የወለደ ይሄም ማሸት ምንድን ነው የሚባለው ገጀራ ይዞ በመገኘቱ በዛ ተጠርጥሮ ለባለፉት ወራት እስር ቤት ከቆየ በኋላ ተጨማሪ መረጃ ሲጣራ የሻዕቢያ ደጋፊ የኤርትራ መንግስት ደጋፊ ሆኖ በመገኘቱ እንዲባረር ተወስኖ በዛም ከእስራኤል ከቴል አቪቭ ወደ አዲስ አበባ ከአዲስ አበባ ወደ ካምፓላ በሮ ከካምፓላ ወደ አስመራ እንደሄደ መረጃዎች እየወጡ ነው። በተመሳሳይ በነገራችን ላይ አውሮፓ ውስጥም እንዲሁ የሻዕቢያ ደጋፊ ናቸው በሚል ክስ እየቀረበባቸው ያሉ ኤርትራውያኖች ኤርትራውያን ዜጎች አሉ ማለት ነው። ይህ እንግዲህ ሻዕቢያ በዋነኝነት የሻዕቢያ ደጋፊ መሆን እስራኤል ውስጥ እንደ ወንጀል የሚታይበት ደረጃ እየደረሰ ነው ያለው። ይሄ የሚሰጠን ብዙ ኢምፕሊኬሽን አለ። በተለይ ከእስራኤል ግብጽ፣ ከግብጽ ኤርትራ፣ ከኤርትራ ኢትዮጵያ፣ ከሳውዲ አረቢያ ይህን ቀጠናውን ስናየው የአብርሃም አኮርድን የሚድል ኢስት ፖለቲክስን ስናይ ይህንን የሚያሳየን ብዙ ጉዳዮች አሉ። ኦፍኮርስ ወደፊት በስፋት የምናየው ነው የሚሆነው። ሌላው ምናልባት ወደ መቀሌ እንዴት ዋለች ወደሚለው መረጃ ከመሄዴ በፊት አንድ ከሰሞን እንግዲህ ዶናልድ ትራምፕ ናይጄሪያ ውስጥ ክርስቲያኖች ላይ ጥቃት እየተፈጸመ ነው፣ የናይጄሪያ መንግስት ይህንን ጥቃት የማያስቆም ከሆነ አሜሪካ ጣልቃ በመግባት ለማስቆም ትገደዳለች የሚል በራሱ ትዊተር፣ ምንድን ነው በራሱ ሶሻል ሚዲያ ማውጣቱ ይታወቃል። ኦፍኮርስ እዛ ውስጥ የተለያዩም ምትሮች ይወጣል የተለያዩ አናሊስቶች ይወጣሉ። አንደኛው ለምሳሌ ታርጌት ሊደረግ የሚችለው ኦይል ሪፋይነሪዎች ናቸው ብሎ የሚወጣለ ይሄ ዳንጎቴ እና ሌላ ቢሊየነር ኦይል ኤክስትራክት የሚያደርጉ እነሱ ታርጌት ሊደረጉ ይችላሉ የሚል የሚወጣለ። ሌላው አሸባሪዎችን በቀጥታ አታክ ከማድረግ ይልቅ የናይጀሪያ ያለው ሉዓላዊነት ጥሶ ከመግባት እና እንግዲህ ሶቨርኒቲ ሌላ አይደል የውስጥ ጉዳይህን መንግስትን መፍታት አለበት። አዎ አሸባሪዎች አሉ ቦኮ ሀራምን ጨምሮ ነርዝ ሙስሊም ሳውዝ ክርስቲያን አለ። እዛ ውስጥ የኦይል ፖለቲክስ አለ። እዛ ውስጥ ከዚህ በፊትም የቢያፍራ የመገንጠል ልቅዳቂ የነበረበት ዘመን የምታውቁት ነው። እነዚያ ሁሉ ተያይዘው የሚስተዋሉ ኢኮኖሚያዊ ቅራኔዎች ሆነው ግን የእምነት ሽፋን የያዟሉ። ይህንን ተከትሎ ለምን የአሜሪካ መንግስት ጸረ ሽብር የናይጄሪያ መንግስትን የጸረ ሽብር ተግባር ለምን አያግዝም? መረጃ በመስጠትም የሳተላይት መረጃም የኮሚኒኬሽንም የጦር መሳሪያ የማሰልጠን ድጋፍ መስጠት አለበት የሚል ሰፋፊ ትንተናዎች ይወጣሉ። አንዳንዶች ደግሞ ልክ ጉዳዩን የሃይማኖት አስመስለው የሚያቀርቡ ጉዳዮች አሉ። አንድ ኦፍኮርስ፣ የኛም ሀገር ተቃዋሚ የሚባሉ አሜሪካ የሚኖሩ አንድ ጅላምፖዎች ማህበር አለ። ያና ያ ማህበር ኢትዮጵያ ውስጥም ክርስቲያኖች እየተጨፈጨፉ ስለሆነ ዶናልድ ትራምፕ እንትን ውሰድ፣ እርምጃ ውሰድ ብሎ ደብዳቤ ይጻፋል። ይህ እንግዲህ ድንቁርና ነው። ሶሪ፣ እንደዚህ በማለት የነወር ነው፣ ግን ድንቁርና ፖለቲካውን በደንብ አለማወቅ። እነዚህ ሰዎች ክርስቲያኖች እየተገደሉ ነው? አዎ፣ መውገዝ አለብን። ማን ነው የገደለው? ጽንፈኞች ናቸው። ጽንፈኞች ጎንደር ላይ ሙስሊም ገድለዋል። ለምሳሌ አንድ ሙስሊም ገድለው ሌሎች አራቶችን ማጋታቸው አርሲ ላይ ክርስቲያንን መግደል ወለጋ ላይ መተከል በተለያየ ቦታ ግድያዎች አሉ ይሄ ግድያ እንዲቆም መንግስትን ማጠናከር መንግስትን መደገፍ ለጂትሜት ሚንስ ኦፍ ቫዮለንስ የሚባለው የመንግስትነት ሀሁ መንግስት ፀጥታ ማስከበር አለበት አዎ ሚኒመም ግዴታው ነው አዎ የጦር መሳሪያ የመያዝ መብት ግን ያለው ማን ነው መንግስት ነው። ለተቃዋሚው ባለህ ዶላር እየላክ ስትደግፍ እያመሸ ቅስቀሳ እየቀሰቀስክ ከዛ ሻቢያ ደጋፊ ነኝ እያል የሻቢያ ኤጀንት ሌላ ምንድን ነው የሚሰራው? የሆነ ቦታ ሙስሊም ይገድላል፣ የሆነ ቦታ ክርስቲያን ይገድላል፣ የሆነ ቦታ ደግሞ ፕሮቴስታንት ይገድላል። የሆነ ቦታ የሽብር ተግባራትን ሲቪሊያንን ይጨፈጭፋል፣ ገበያ ላይ ቦምብ ሊያፈነዳ ይችላል። እንግዲህ ሻዕቢያ ምኑም አጀንዳው አይደለም። ያንን ለመግደል፣ ያንን ለመጨፍጨፍ የተገዙ ቅጥር ባንዳ ሆዳሞችን ይጠቀማል። ሰው በጦርነት የኢትዮጵያ መንግስትን፣ የኢትዮጵያ መከላከያ ሰራዊትን፣ ፌዴራል ፖሊስን፣ ሚሊሻን፣ አድማ ብተናን፣ ጸረ ሽምቅ ኃይሎችን፣ ከምንም በላይ ደግሞ የኢትዮጵያን ህዝብ አንበርክኮ እኔነ የማውቅልህ ብሎ ሳይመረጡ በጠመንጃ አፈሙዝ ዳግም አራት ኪሎ መግባት አይቻልም። አዎ ዜጎችን መግደል መሰረተ ልማት ማውደም እያንዳንዱን ዜጋ ከእለት የእለት ተግባሩ ማስተጓጎል ይቻላል፣ ተችሏል። አንድም ሽፍታ ሁለትም ሽፍታ እየሆኑ የማድረግ አቅማቸው ሞቷል። ሰው መንግስት ተረጋግቶ ኢኮኖሚያዊ ተግባራትን እንዳይከውን የሚኒመም ግዴታውን እንዳይወጣ እያደረጉ

ሱዳን ላይ ያለው ጠዋት ላይ በጋቱሎ ጠዋት ላይ የሱዳንን በተለይ ኤልፌሽር የምትባል ከተማዋን አርኤስኤፍ መያዙን ተከትሎ ለሱዳን መንግስት አማራጭ ቀርቦለታል። አርኤስኤፍን ዓለም አቀፍ አሸባሪ ብለን እንድንፈረጅ፣ አርኤስኤፍን የሚደግፉ አካላት እጃቸውን እንዲሰበሰቡ እንድናደርግልህ፣ በጥቅሉ ሱዳንን የተረጋጋ አንድ ማዕከላዊ መንግስት እንዲኖር የምትፈልግ ከሆነ አንድ እስራኤል ካርቱም ላይ ኢምባሲዋን ትክፈት ሁለት ለ25 ዓመት የጦር ሰፈር ለሩሲያ የሰጠኸውን ሰርዝ ሶስት ሞሳድ ካርቱም ላይ ቢሮ እንዲከፍት ፍቀድ አራት በቀይ ባህር ጠረፍ በሱዳን የቀይ ባህር ጠረፍ አሜሪካ እና የአሜሪካ አጋሮች የጦር ሰፈር እንዲመሰረቱ ፍቃድ ስጥ አምስት ከኢራን ጋራ ከየመን ሀውቲዎች ጋር ያለን ግንኙነት አቁም ይሄ ከዩናይትድ አረብ ኤሚሬት ጋር ተደራደር ስድስት የሚል ጥያቄ ቀርቦለታል። በዚህ ጉዳይ ለመደራደር በቅርቡ የሱዳን አርሚ ፎርስ የሱዳን የሉዓላዊ ምክር ቤት ተወካዮች ወደ አሜሪካ ያቀናሉ። በነፊት ነው ጥቅም ነው። ያ ካልሆነ ፍልስጤም ላይ ያለው የመን ላይ የነበረው ሶሪያ ሰው ጂኦፖለቲክሱ ምን ይመስላል የሚለውን ያልተረዱ ግን በቃ፣ እያንዳንዱ በግልብ የሚረዱ ሰዎች አሉ። ኤኒወይስ ዩኤስ አፍሪካ ኮማንድ ወይም አፍሪኮም የሚባለው ሶስት ፕላን ድራፍት አድርጓል። የመጀመሪያ ላይት ሜጀር የሚባለው ይህንን እስላሚስት ግሩፑን ሄ ቦኮ ሃራምን እና አይስዋፕ ይባላል። ሁለት ነው ያሉት። ሁለቱ ሜጀር ናቸው እንጂ በጣም ብዙ የታጠቋሉ። በየሰፈሩ በነገራችን ላይ ናይጄሪያ ላይ የነዳጅ ጉርጓድ በያለበት አካባቢ ታጣቂዎች አሉ እና አይስዋፕን እና ቦኮ ሃራምን አታክ ለማድረግ ሶስት የኢንተርቬንሽን መካኒዝሞችን አስቀምጧል ነው የሚለው። የመጀመሪያው ቀላል የሚባለው ታርጌተሪያቸውን፣ ካምፖቻቸውን፣ ማሰልጠኛዎቻቸውን መምታት። ሁለተኛ ሚዲየም የሚባለው ነው፣ ሚዲየም የሚባለው እግረኛ እስከ ማሰማራት የሚሄድ ሶስተኛው፣ ደግሞ በዚህም ካልተቻለ ሄቪ ኢብን የአሜሪካን ወታደር እስከ ማስፈር በዚህ ሂደት የናይጄሪያ መንግስት ፈቃዱን አልተጠየቀም። የሚመጡ መሰረተ ልማቶች የት ናቸው የሚለው አይታወቀም። ሶስት ዝሮ ዝሮ ፕላን ውትላይን ስ ኢንተርቬንሽን ሌቭል ብላች ሚዲየም ን ሄቪ በት ኖ ኢሚዲት ዲፕሎይመንት ሃዝ ቢን ኮንፊርምድ ጀነራል ዳግቪን አንደርሰን የዚህ የአፍሪኮም ኮማንድ የአፍሪኮም ን እዝ አዛዥ በቅርቡ ናይጀሪያን እንደሚጎበኙ ነው የሚጠበቀው ማለት ነው። እንግዲህ ጉዳዩ የእምነት ጉዳይ አይደለም። እምነት ሽፋን ፕሪቴክስት ነው። ከዛ ጀርባ ለምሳሌ የሚወጡ ትንተናዎችን እንድታዩ ካደራ ጭምር አሳስባለሁ። እንግዲህ ያለውን በዚህ ጉዳይ ላይ ያለውን እየተከታተልን ደግሞ በጋራ የምንወያይበት የምናየው ነው የሚሆነው። በግራም በቀኝም ያሉ የአማራውን ሸኔም የኦሮሞውንም ሸኔ የጉምዙንም ሸኔ የትግሬውንም ሸኔ በአጠቃላይ ሸኔ ማለት እኔ ያልኩት ካልሆነ በጉልበት በኃይል በማንበርከክ እኔ ገዥ ሆናለሁ፣ እኔ ካልገዛሁ፣ እኔ ካልፈተፈትኩ፣ እኔ ካልተናገሩ፣ እኔ ያልኩት ካልተፈጸመ አገር ሰላም አይሆንም አይሆንም። ከማንኛውም ጋራ ብሔራዊ ጥቅም የሚባል ነገር የለም። ከማንኛውም ጋራ አብሬ ለማንም አድሬ አገሬን ወጋለሁ የሚል የጉልበት አማራጭ የባንዳ መንገድ ነው። ይሄ አይጠቅም። መንግስትን እንደግፍ ከመንግስት አልባነት። በነገራችን ላይ አምባገነን መንግስት ይሻላል። በየሰፈሩ የተቀፈቀፈ አራትን አምስትን ሽፍታ እየደገፍ ሰፈርህን፣ ታዳክም፣ ህዝብህን፣ ታስለቀስ፣ ዜጎችን ከትምህርት ከመሰረተ ልማት ከእድገት ከብልጽግና መስመር ታስወጣ። ካልሆነ በቃ የትም መድረስ አይቻልም። አንዳንድ እየተሞከሩ ያሉ ድርድሮች አሉ። ኦፍኮርስ እነዛ የድርድሩ መረጃዎች ደግሞ ጊዜው ሲፈቅድ እና ኦቶሪቲ ሲኖረን ወደ እናንተ መረጃ ሰጣቸዋለሁ ማለት ነው። ሰው እንግዲህ በትናንትናው ምሽት ህዋት ወረራ መፈጸሙ ይታወቃል። ስድስት የአፋር ቀበሌዎችን ተቆጣጥሯል። ኦፍኮርስ ወደኋላ የማፈግፈግ የተወሰነ ሁኔታ አለ። ያሎ ወረዳ እና መጋሌ ወረዳ አካባቢ ያሉት የሚልሻ የጸጥታ አድማ ብተና እየተንቀሳቀሰ ነው የአፋር ህዝብ በጣም የተቆጣበት ሁኔታ ነው ያለው ከዛ ባለፈ እንግዲህ አርሚ 22 የሚባል የመቀሌ ከተማንና ዙሪያዋን በኮር የተደራጀ ማለት ነው አርሚ 22 ብቻውን አይደል ምን በአርሚ 22 ውስጥ የተለያዩ ኮሮች አሉ እነዚህ ኮሮች በጣም ጠንካራ የሚባል ኮማንዶ ያለው ትጥቅም የቡድንም ከባድ መሳሪያም የታጠቀ ኢሊት ፎርስ የሚባለው እንግዲህ በአንጻራዊ ኢሊት የተሻለ ሀይል የሚባለው ያለበት ነው። አርሚያ ሁለት ዛሬ በሙሉ ወደ ጎዳና በመውጣት አንደኛ ራሳቸውን የትግራይ የሰላም ሀይል ወይም ቲፒፍ ትግራይ ፒስ ፎርስ ብለው ሀራ መሬት፣ አፋር አዋሳኝ፣ ጠለምት አዋሳኝ ያሉ ወንድሞቻችን ናቸው እነኚህ ወንድሞች ከኛ ተነጥለው የሄዱ ይሄ የታጠቀ ሀይል ለነፃነት ብለን አብረን የወጣን አብረን የደማን አብረን የቆሰልን አብረን የሞትን አብረን በጋራ ጉዳት ካስተናገርን በኋላ ይሄ ሰራዊት ወይም እነሱ ቲዲኤፍ የሚሉት ለአንድ ቡድን ለቲፒኤልኤፍ ቅጥረኛ መሆን የለበትም። የወጣን የትግራይ ህዝብ የብሔራዊ አደጋ ስለገጠመው በዛ ነው የወጣ ነው። ከዛ በኋላ ግን ለቡድን ለፖለቲካ ፓርቲ ማገልገል የለብንም በሚል ኮርና ከኮር በላይ የወሰዱ አመራሮች ለህዋት አሁን ፅንፈኛ ለሆን ለደብረ ጽዮን ለፈጥለ ወርቅ ሞንጆሪ ነው። እነ ፈጥለ ወርቅ እነ ስባት ደግሞ አምሶሪ፣ እነ ፈጥለ ወርቅ እነ ደብረ ጽዮን ደግሞ የስባት ዳይናስቲን ይወክላሉ። እነ ጌታቸው አሰፋ እነ አለም ገብረዋል። ለዚህ ለአራት ኦሊገርኪ አራቱ ኦሊገርኪ ደግሞ የአንድ የስባት ዳይናስቲ ለዚህ ተገዥ መሆን የለብንም። የፖለቲካ ኃይሎችን በፖለቲካዊ መንገድ ተከራክረው ተወዳድረው ተፎካክረው ለህዝብ ሀሳባቸውን አቅርበው ህዝብ ይወስን። እኛ ግን ለቲፒልፍ ለህዋት ወይንም ለሌላ ፓርቲ ቢመጣ ጠመንጃችን ለዛ መዋል የለበትም። በዛ ነው የወጡት። ስለዚህ ጥይት ወደ ወንድሞቻችን መተኮስ የለብንም። በራያ ግንባር ያለው ወደ አፋር ሄዶ አርሚ ሰላሳ ሶስትን ጨምሮ በዛ ውስጥ ፋኖዎች አሉ እንዲዋጉ ያሰለፏቸው ከፊት በአብዛኛው ትናንት ጉዳት የደረሰባቸው ባድኖች ናቸው። ከቲፒኤፍ ራሱን የትግራይ ሰላም ኃይል ብሎ የሚጠራው አንድም ጉዳት አልደረሰበትም። ነገር ግን ከቲዲኤፍ የሞቱ አሉ። ከሰላሳ በላይ የሆኑት ደግሞ ከወንድሞቻችን ጋር ከእናንተ ጋር አሁን እንታገላለን ብለው የተቀላቀሉ አሉ ከትግራይ ሰላም ኃይል ጋር የተቀላቀሉ አሉ ከሰላሳ በላይ። ይህንን እንግዲህ ትራያንጉሌት ማድረግ የበለጠ እየጠራ መሄድ መቻል አለበት። ለዛ ነው ሁልጊዜ በጋት ሚዲያ የሚቀርቡ መረጃዎች ትክክለኛ መሆን መቻል አለባቸው። ከምንም በላይ እናንተ ጊዜያችሁን ሰውታችሁን ለምታዳምጡኝ ወዳጆች፣ ቤተሰቦች አክብሮት ሊኖረኝ ይገባል። መረጋገጥ አለበት ከሰላሳ በላይ ከቦታ የደረሰኝን መረጃ ነው የምነግራቸው ከሰላሳ በላይ ለምሳሌ ወደኋላ አፈግፍገው ራሱን ቲዲኤፍ ብሎ የሚጠራው ሀይል ከላይ ተራራ ላይ ነው ያለው። አሁን የአፋር ሚሊሻ የአፋር አድማ ብተና እየሄደ ከተራራ ስር ነው ያለ። ሶ እንግዲህ አሁን ጦርነት ቢከፈት ከላይና ከታችና ከባድ መሳሪያ አገልግሎት ላይ የማይውል ከሆነ ጉዳት ከጆሊቱ ከፍ ይላል። ያው ያንን እዚያ ያሉ የጦር ጠበብቶች የበለጠ የሚያብራሩት ነው ማለት ነው። ሰው ወንድሞቻችን ላይ አንተኩስም በሚል ጠቅላላ አርሜ ሀያ ሁለት ይሄ እጅግ የሚተማመኑበት በተለያየ ኮረ የተደራጀ ነው ዛሬ ከወጡ በኋላ በሽማግሌ ተይዘዋል ተቀምጠዋል። ስብሰባ ታስታውሳላችሁ። በነገራችን ላይ አርሚ ሀያ ሁለት በባለፈው ሰልፍ አድርገው የሶስት ወር ደሞዝ አልተቀበለንም አልተሰጠንም አምሰሪ ብለው ዘን ሌትናት ጀነራል ታደሰ ወረደ የትግራይ ጊዜያዊ አስተዳደር ፕሬዚዳንትን ሲያጡት ወደ አሉላ አባነጋ የሚሄደውን ኤርፖርት የዘጉ መፍትሄ እንዲሰጣቸው ጥያቄያችን ካልተሰጠ ኤርፖርት አንከፍትም ብሎ የነበረ ከዛ በኋላ የህዋት አመራሮች የፅንፈኛ ህዋት አመራሮች ነገሩን ጠምጥመው ይቅርታ እንዲጠይቁ ይቅርታ ጠይቀዋል የሰራ ነው ስራ ትክክል አይደለም እንዲሉ አድርገዋቸዋል ከዛ ውስጥ እየተመረጡ የታሰሩ በቁጥጥር ውስጥ የዋሉ እንዳሉ በተደጋጋሚ መረጃዎች እየወጡ ነው ያሉት በዚህ ውስጥ ከሰላሳ በላይ የትግራይ የሰላም ኃይል የቲፒኤፍን ሲቀላቀሉ ከሀምሳ በላይ የሚሆኑት ደግሞ አሁንም እላቸዋለሁ፣ መረጃውን የበለጠ አጥሩት፣ እንጠይቃለን የበለጠ ቬሪፋይ እናደረጋለን። ከሀምሳ በላይ የሚሆኑት ወደ ራሳቸው እየተኮሱ እግራቸው ላይ ሁሉ ጉዳት ያደረሱአሉ፣ ወንድሞቻችን ላይ አንተኩስም በሚል ከዛ በላይ ቁጥራቸው ከመቶ በላይ የሚሆኑ ለእኔ የደረሰ መቶ ሰባ የሚሆኑ የሚል ነው የደረሰ መረጃ መቶ ሰባ ሶስት የሚል ከመቶ በላይ የሚሆኑ ይህንን ጦርነት ሲታወጅ ሂዱ ወደፊት ሲባሉ ሸሽተው ወደ የቤታቸው ሄዱ መሳሪያቸውን እየጣሉ ይሄዳሉ። የጦር መሳሪያቸውንም ይዘው በተናጠልም በቡድን ሁለት ሶስት እየሆኑ ወደ ቤታቸው እየሄዱ ያሉ እንዳሉ ነው። ሰው አጠቃላይ ከፍተኛ የሆነ ውዥንብር፣ ከፍተኛ የሆነ ተቃውሞ በተለይ የአርሚ ሀያ ሁለት ቤዝ ሙሉ ለሙሉ መቃወሙ ከፍተኛ ፍርሃትን እንዳሰፈነባቸው የተወሰነ ወደኋላ አፈግፍገው ተራራ ላይ እንዲወጡ አድርጓቸዋል። ይሄ ብቻም ሳይሆን ዓለም አቀፉ ሚዲያ በሙሉ ዓለም አቀፉ ሚዲያ በሙሉ የህዋትን ወረራ እየዘገበ ነው ያለው። እነሱን አሬት ማድረግ ይፈልጉ የነበሩት ወረራ የፌዴራል መንግስቱ የፕሪቶሪያ ስምምነትን ጥሶ ጥቃት ፈጸመ ልክ ካልኩሌሽኑ ምንድን ነው? ስድስቱን ቀበሌ ይቆጣጠራሉ። እንግዲህ የትግራይ መረጃው ምንድ የትግራይ ሰላም ኃይል ሲተኩሱባቸው ወደኋላ አፈገፈጉ፣ ለቀው ወጡ። ለቀው ከወጡ በኋላ ያደረጉት ምንድን ነው? ምሽት ላይ ያንን ቦታ ይዘዋል ብለው የትግራይ ሰላም ኃይል የነበረበትን ካምፕ ሲገቡ ቆረጣ በሚባል የውጊያ ጥበብ ገብተው ከሰላሳ በላይ የሚሆኑትን በቁጥጥር ውስጥ እንደዋሉና አብረው እንታገላለን ብለው የትግራይ ሰላም ኃይልን እንደተቀላቀሉ የተሰው እንዳሉ፣ ሌሎች ደግሞ የተበታተነበት ሁኔታ እንዳለ ነው መረጃው የሚያሳየው። ሂሳቡ ስሌቱ ምንድን ነው? የትግራይ የጦርነት ስልት ብዬ የህዋት የጽንፈኞቹ በነገራችን ላይ ህዋት ውስጥም ጦርነት አያስፈልገንም፣ ተፈናቃዮች ይመለሱ፣ ወደ ወልቃይ ጠገድ የሰጥቱ መራ በጦርነት የወደመ ህዝባችንን እንካሰው በልማት አሁንም ሁለተኛ ጦርነት ብንገባ እልቂት ነው የምናደርገው። በስትራቴጂክ ሁኔታ ባልገመገምንበት ለጊዜው ሱፐር ኦርድኔት ኢነም የሚባለው ግዙፍ ጠላት መጥቶብናል። የፌዴራል መንግስት እና ተባብረን ከፋኖ ተባብረን ከሻዕቢያም ጋር ሆነን ኢትዮጵያ ውስጥ ያሉ ከውስጥም ከውጭም ያሉ እንወጋለን ካሉ ጋራ መተባበራችን ታክቲካሊ መልካም ቢመስልም ፖለቲካሊ ውጤቱ ስትራቴጂካሊ አያዋጣንም ብለው የሚቃወሙ ግን ምቹ ሁኔታ ያላገኙ ደግሞ ሳይለንት የሆኑ ማጆሪቲ እንዳሉ ነው መረጃዎች የሚወጡት። ሰው አውቶማቲካሊ ጥቃት እንደተፈጸመ የፌዴራል መንግስቱ አጸፋ ይወስዳል ዘን ይህንን አጸፋ ሲወስድ፣ ይኸው እንዳያችሁት፣ ከዚህ በፊት እኮ እንዳረጉት የሰሜን ህዝብ መቱ መብረቃዊ ጥቃት ወስደናል ብለው ተነተኑ። ግን ምንድን ነው በተደጋጋሚ ሲሉት የነበሩት በፍጹም ፌደራል መንግስት የተነኮሰን ሲሉ ነበር። ሰው ሂሳባቸው የነበረው አሁንም ያን ጥቃት ሲፈጽሙ የአፋር አድማ ብጠና የአፋር ሚሊሻ ወዲያውን አውቶማቲካሊ ይመልሳል። አላማጣ ላይ ያለም የመከላከያ ኃይል አለ። በዚህ ወልዲያም ኮምቦልቻም ያለው ወዲያውኑ ባለው የጦር መሳሪያ አፓራትስ እንደበደባለን ዘን የፕሪቶሪያ ስምምነት ተጣሰ ተብሎ ይዘገባል በቃ ፕሪቶሪያ ላይ የተፈረመው በሰሜን የኢትዮጵያ በሰሜን የሀገሪቱ ክፍል የነበረውን ጦርነት ያስቆመው የፕሪቶሪያ ውል ተሰረዘ የሚል ጥቅል ዘገባ ይወጣል ከዛ በኋላ ናሪሽኑ ኮንትሮል እናደርገዋለን ዘን ወደ ድርድር ወዲያውኑ አሁኑ ሲዝ ፋየር አድርገው ወደ ድርድር ዓለም አቀፍ ደጋፊዎቻችን የሚሏቸው ያስቀምጡናል ወደ ድርድር እንገባለን የሚል ነበር የተያዘው ኤርትራና ኢትዮጵያን ለማሸማገል ጣልቃ ያገቡ፣ አሁን ድርድሮችን ለመሞከር ጥረት እየተደረገ ነው። እሱንም በነገራችን ላይ እንዲሁ ፍቃድ ስናገኝ የበለጠ ፍቃዱን ብቻም ሳይሆን የበለጠ አርቲኩሌትድ ሲሆን ከናሽናል ኢንተረስታችን አንጻር ምን ይመስላል የሚለውን መረጃ ማሳያቸው ይሆናል። ድሮ ድሮ፣ ከዚህ በፊት ምን ብያቸዋለሁ? ሙሽሩም ዲፕሎማሲ አለ የእንጉዳይ ዲፕሎማሲ የሚባል። እንደምታውቁት እንጉዳይ በጨለማ ነው የሚበቅለው። ሁሉም ነገር ለምሳሌ ከዚህ በፊት አንድ ሶስት ጊዜ ከኤርትራ ጋር ድርድር ተደርጓል። አሁን በዚህ ባለፉት ጊዜያቶች ልክ ጀነራል ምግባዊ መጥቶ እዚህ እንክብካቤ ተደርጎ ለታክሞ እንደተመለሰ አንድ ሶስት ድርድር ተደርጓል። የተወሰነ መለሳለስ ሲመጣና እንደገና ደግሞ መልሶ በተለይ ከናባል ቤዝ ጋር በተያያዘ ይፈርሳል። ኤንዌስ ይሄንንም ማን ነው እያደራደረ ያለው ድርድሩ ምን ውጤት ነው ይዞ እየመጣ ያለው የሚለው ከዚህ ከፅንፈኞች ጋር የሚደረጉም ድርድሮች አሉ ድር ይካሄዳል ምሽሩ ከዛ ውጤት ሲያመጣ ይገለጻል። ከዚህ በፊት በመንግስት መዋቅር ውስጥ የተሰገሰጉ የጽንፈኛው ኤጀንቶች ነበሩ። እነሱ መረጃ ያሾልኩ ነበር። አሁንም ጠርቷል፣ መቶ ፐርሰንት እያልኩ አይደለም። እና አሁን ይኸው በጣም ሴክሬትሊ ስለተያዘ ነው አንዳንድ መረጃዎች የሚወጡ ሰው አለም አቀፍ የሚዲያ ተቋማት ለምሳሌ ኤፒኤኒውስ ቲፒኤልኤፍ አክዩዝድ ኦፍ ኢንከርሽን ኢንቱ ናይበሪንግ አፋር ሪጅን ወደ ጎረቤት አፋር ሪጅን ሰራዊት አስገባ ብሎ ኤፒኒውስ ዘገበ። አናዶሉ ኤጀንሲ የቱርክ ነው፣ በአለም አቀፍ ደረጃ ከፍተኛ ተነባቢነት ያለው ነው። ኢትዮጵያስ አፋር ሪጅን አክዩዝስ ቲፒኤልኤፍ ፋይተርስ ኦፍ ክሮሲንግ ቦርደር ሲዝንግ ቪሌጅ የአዋሳኝ አፋር ክልል አቋርጠው የህዋት ታጣቂዎች ፋይተርስ ቀበሌዎችን መያዛቸውን ነዋሪዎችን ማፈናቀላቸውን። ጠዋት ምን ብያቸው ነበር? አምስት ሺህ ገደማ ብያቸው ነበር። አንዳንዶች የሚወጡት ሁለት ሺህ ይላል። ቁጥሩ አምስት ሺህ ፕላስ ነው። ሌላ በተመሳሳይ አልአረቢያ እንግሊሽ የሚባል የሚድል ኢስትን የሚዘግብ ነው። የኢትዮጵያ ሳፋር ሪጅን ሴይዝ አንደር አታክ ፍሮም ትግራያን ፎርስ የኢትዮጵያ አፋር ክልል የትግራይ ኃይሎች አጠቁኝ ብሎ ዘገበ። ዘን አልጀዚራ ምን አለ? ትግራይ ፋይተርስ ኢንተር ኢትዮጵያ ሳፋር ሪጅን ስቶኪንግ ፊልስ ኦፍ ኒው ኮንፍሊክት የትግራይ ታጣቂዎች አፋር ክልል ገብተዋል፣ ጥቃት ፈጽመዋል፣ ዜጎችን አፈናቅለዋል፣ ንብረት አውድመዋል፣ ከያሉ ስሩ ይከርዱነዋል እና ጥቃት የተበባሰ ጥቃት እንዳይፈጸም የሚል ስጋት አለን የሚል ሪፖርት አወጣ። ዘንድ አህራም ኦንላይንም በተመሳሳይ እንግዲህ በደንብ ግብፅም፣ የግብፅ ሚዲያዎች አልተናበቡም፣ ለፊት እየረዱት አይመስለኝም። ምንድነው የሚለው ኢትዮጵያ ሳፓር ሪጅዮን ወይስይ ኢት ዋዝ አንደር አታክ ፍሮም ፎርስ ኦፍ ዘ ኔይበሪንግ ን ትግራይ ሪጅዮን ሲቪሊየንስ። አህራም ኦንላይን ማለት የግብጽ ሚዲያ በዓለም አቀፍ ደረጃ ተንኳሽ መሆኑን የፕሪቶሪያ ስምምነት መጣሱን የፌዴራል መንግስት ምንም ሳይል ኦፍ ኮርስ የአፋር ክልል ተወርር ያለው ብሏል፣ መግለጫ አውጥቷል። የፌዴራል መንግስት ግን ምንም ሳይል ለዓለም አቀፍ ማህበረሰብ እንዲጋለጥ ሆኗል፣ ማለት ነው። ይሄ ትልቅ ድል ነው። በዚህ ውስጥ ግን በዚህ ውስጥ ተፈልጎ የነበረው ምንድን ነው? ለጽንፈኛው ወረቀት ለጽንፈኛው የተሰጠው አንድ እዝ ምንድን ነው? ይኸው ጥቃት ተፈጸመ፣ ፌዴራል መንግስት እንዲያረገ፣ ሲቪሊያን ላይ ጥቃት ፈጸመ፣ የአየር ድብደባ ሊካሄድ ነው፣ ድሮ ሊካሄድ ነው ሲል ነው ሄደ ኖ የኢትዮጵያ የፌዴራል መንግስት ከተዋጋ አንድ የሚወጋውን ያውቃል፣ ሁለት የሚዋጋበትን ጊዜ ቦታ ጠንቀቆ ያውቃል። ሶስት ሲዋጋ ባትልን አደለ የሚዋጋው ግንባርን አደለ የሚዋጋው ጦርነትን ነው። ጦርነት ደግሞ ላኪውን እንጂ ተለላኪውን አይዞህባዩን ጽምዶ ብሎ ጠምዶ ሊያርስ የሚሞክረውን ቅጥረኛ፣ የቀጠናውን ካንሰር ነቅሎ መጣል እንጂ የሰፈር ተለላኪዎችን በወጣቶች ደም የወጣቶችን ደም ሁልጊዜ አፍስሰው ደም ጠጥተው የማይረኩ ቅጥረኛ ሽማግሌዎችን አታክ ማድረግ አለ። እነሱ ይቀርላቸዋሉ ሌላ ጉዳይ ነው። ሰው ከላይ ማዘዣ ጣቢያው ላይ ጥቃት የሚፈጸመው ለዚያ የሚያስችል ምን ብዬ ልንገራቸው ማለት ፍጹም ፍጹም ፍጹም ጥርጣሬ አይግባቸው። ነገር ግን ጦርነት አይመረጥም። ብታሸንፍም ጦርነት የሚመረጥ አይደለም። ጉዳት አለ። ኢብን ያሸነፈው ኃይልም በጦርነት የሚያሳካው ነገር የለም። እንደራደር፣ እንቀመጥ፣ እንወያይ፣ ህዝብን ለጦርነት ሳይሆን ለልማት ሞብላይዝ አድርጎ የሚል ተደጋጋሚ ጥሪ የተደረገ ነው። ሰው ሻዕቢያ ለስትራቴጂክ ደብዙ ጦርነቱን ከኤርትራ አውጥቶ ኢትዮጵያ ውስጥ ለማድረግና በዛ ውስጥ ደግሞ ጫና እንዲገባ እንደው ከተቻለ መንግስትም የቀይ ባህረን ጥያቄ ትችዋለው ድሮፕ አድርጌዋለሁ እንዲል አስገድደዋለሁ የሚል ቅዠት ቀቢፀ ተስፋ ይዞ ነው እየሰራ ያለው። የአርሜ ያርሚ 22 አጠናክረው እንደሚቀጥሉ ነው መረጃዎች የሚያሳዩት። በተመሳሳይ የመቀሌ ዩኒቨርሲቲ ተማሪዎች ቁጥራቸው ከሁለት ሺህ አምስት መቶ በላይ የሚሆኑ የትግራይ ዲፌንስ ፎርስ ራሱን ትግራይ ዲፌንስ ፎርስ ብሎ የሚጠራው ኃይል አባል የነበሩ ትምህርታቸውን አቋርጠው ከመቀለ ዩኒቨርሲቲ፣ አክሱም ዩኒቨርሲቲ፣ ዲግራት ዩኒቨርሲቲ፣ ራያ ማይጨው ዩኒቨርሲቲ፣ ራያ ዩኒቨርሲቲ፣ ከሁሉም የሀገራችን ዩኒቨርሲቲዎች አቋርጠው ተወናብደው የትግራይ ህዝብ የመጥፋት አደጋ ገጠመው ተብለው ይሄደዋሉ። ወደ ውጊያ የገቡ ይሞተዋሉ፣ የአካል ጉዳት ያጋጥማቸው፣ ቤት የተቀመጠዋል። አሁን ደግሞ አክቲቭ የሆኑት ደግሞ ገንዘባችን አንደኛ ደሞዝ ይከፈለን፣ ሁለተኛ በባለፈው ተዋግተን ምን ውጤት ተገኝቶ ነው እንደገና እንድንዋጋ፣ ወንድሞቻችን እርስ በርስ እንድንዋጋ፣ ዳግም እናንተ ለሽማግሌዎች ተብሎ የትግራይ እናት ዳግም መርዶ፣ ዳግም ሀዘን አትቀመጥም። በዊልቸር የሚሄዱ በክራንች የሚሄዱ ብርሃናቸውን ያጡ አካላቸውን ያጡ ትናንት ለህልውና ብላችሁ አዋግታችሁን የተዋጋ ነው ለእናንተ ህልውና መሆኑን ተገንዝበናል። ድጋሜ ጦርነት አያስፈልግም ብለው ከፍተኛ የሆነ ተቃውሞ እያደረጉ ነው። እሱንም በሽማግሌ ለመፍታት የአርም ሀያ ሁለትንም በሽማግሌ ለመፍታት እየሞከሩ ነው። አንድ ኧረ ነው ሴንሲቲቭ ሊሆን ይችላል። ከአድዋ እና ከአክሱም አካባቢ ታጣቂዎችን ወደ መቀሌ ለማምጣት እንቅስቃሴዎች እንዳሉ መረጃዎች እየወጡ ነው። እሱን እዛው ያሉትን ደግሞ ተጨማሪ መረጃም ካለ ወደ እናንተ ማድረስ ይሆናል። ኢትዮጵያ በክብር ለዘላለም ትኑር ኢትዮጵያ አሸንፋለች፣ ትናንት ዛሬም ታሸንፋለች፣ ወደፊትም እያሸነፈች ትቀጥላለች። ታንኪዩ።